ዛሬ ስለ ሀይሚና ቡራ ሴራው እንዴት እየተሰራ እንደሆነ ወሳኝ ነገር ይዤላችሁ መጥቻለሁ። ቤተሰብ ሀይሚ የስቶሪዋ ላይ ሚስጥርህን ለራስ ብቻ ያዘው ወዳጅህም ሌላ ወዳጅ አለው በማለት ሜንሽን አርጋለች። ለማን ነው ምንድን ነው የሚለው እነግራችኋለሁ። በመጀመሪያ ግን ትናንትና በሰራው ቪዲዮ ላይ ሁላችሁም የተሰማችሁን ስሜት በኮሜንት ላይ አስቀምጡልኝ። ሀሳባችሁን ማወቅ ፈልጋለሁ። ባልሁት መሰረት በጣም ብዙዎቻችሁ ኮሜንት ላይ አስቀምጣችሁልኛል። ከልብ አመሰግናለሁ። በነገራችን ላይ ይሄ ኮሜንት እኔ ብቻ ሳልሆን የማየው ሀይሚና ቡራ የሚያዩታል። ምክንያቱም ያው አንዳንድ ጊዜ ስማቸውን ሜንሽን አረጋለሁ እንዲደርሳቸው የፈለኩት ቪዲዮ ላይ ማለት ነው። እኛና እነሱም ያዩታል። ሲቀጥል በመጀመሪያ ዳኒ ተብዬው ማለት ነው ሼር ሲያደረግ ምን እንዳለ ልንገራችሁማ። ማድረግ የፈለግኩትን ከማድረግ መቼም አታግደኝም ብለዋል። እና ወንድ ነህ ማድረግ የምትፈልገውን ነገር በላ አርግና አሳየን። በመጀመሪያ ደረጃ በዛን ሰዓት ቡራን ብቻ ሳይሆን ከአጠገብህ የምታገኘው ወንድሞቹን ከዛ ቀጥሎ እኛንም ጭምር ነው። ሲጀመር ምር ለማድረግ እንደምትሞክር ለምን እንደመጣ ከሰው ጋር ይህን ያህል ጉዞ ለምን መጓዝ እንደፈለጋችሁ በደንብ ገብቶናል። ሁሉም ነገር አሁን ነው እንዲሁም የተገለጸልን። ይህ ነገር ደግሞ በደንብ ማወቅ ያለባቸው ቡራና ሀይሚ ናቸው። እንደምታውቁት ሀይሚና ቡራ ጋር ጥፋቱ ችግሩ ምንድን ነው ብለን ስናስብ ያው ነገሮችን በጥልቀትና በደንብ አለማየታቸው ነው። በእርግጥ እነሱ ላይ መፍረድ አልችልም ምክንያቱም እነሱ ስብዕና አላቸው። ሰውነት የሆነ ሰው እኮ ሰው ሰው የሚሸተው የሆነ ስብዕናው አሪፍ መንገድ ወይንም ጥሩ ነገር ሲከተል ነው። ገባችሁ? ስለዚህ ሀይሚና ቡራ ምንድነው ኃላፊነት እየተሰማቸው እነዚህ ልጆች በእኛ ምክንያት ተጣልተዋል፣ ኃላፊነት ወስድን ማስታረቅ አለብን። ቡራን በዛ መንገድ እየተጓዘ ሀይሚየም ደግሞ በዛ መንገድ እየተጓዙ ነው። ግን እዚህ ጋር የሶሲንና የዳኒን ሴራ ምንም አልገባቸውም። ብታምኑም ባታምኑም ማለት ነውና በመጀመሪያ ከኮሜንቱ ስመጣላችሁ፣ ብዙዎቻችሁ ቡራ ጥፋተኛ ነው፣ ለምን ከሶሲ ጋር መጣ እያላችሁ ነበረ። በነገራችን ላይ ሰይጣን እናንተን ሊያጠቃችሁ ሲመጣ ማለት ነው፣ በጣም ልስልስ ብሎ በደካማ ጎናችሁ ነው የሚገባው። ሰሲም ደግሞ ያን ማድረግ ትችላለች፣ ቦራ ማሳመን። በቃ ሀይምዬ ጠርታኛለች፣ ፈርቻለሁ፣ ብዙ ነገሮችን ብላ ሳምና ይዛው ልትመጣ ትችላለች። ቤተሰብ ማለት እሱ አውጥቶ መናገር በደንብ እንኳን ነገሩን ማስረዳት አልቻለም። ወደዛው እንደመጡ ነው ጥል ውስጥ የገቡትኝ። ሀይምዬም ደግሞ በተመሳሳይ ሰዓት ማለት ነው በአንቺ ምክንያት ነው እኔና ዳኒ የተጣላ ነው ስለዚህ አስታርቂን፣ አንቺ ነገሩን ካላበረች ካላቀሰቀስ ሽኛ እኛ መታረቅ አንችልም እያሉ ያን ነገር ስለተናገሯት ኃላፊነት ስለተሰማ ዳኒን እና ሶሲን ጠርታ ለማስታረቅ ሙከራ እያደረገች ነበረ። ነገር ግን እዚህ ጋር ቡራና ሀይሚ ያልገባቸው ነገር ምንድን ነው ካላችሁ፣ ቤተሰቦቼ ሲጀመር ሶሲና ዳኒ አልተጣሉም። አንድ ናቸው፣ ፍቅር ናቸው። ይህንን እያደረጉ ያሉ ለምንድን ነው? ሀይሚም በኦዲየንስ በጨረቃ ፋሚሊዎች በጣም ተቀባ ያላት በጣም ነው የምንወዳትኝ፣ ብዙ ተከታይ ያላት። ቡራም ደግሞ እንደዛው በጣም ነው የምንወደው፣ ብዙ ተከታይ ያለው። ገባችሁ አይደለ? ስለዚህ ምንድነው ያሰቡት? ሶሲ ቡራን ታጠምዳለች፣ ዳኒ ደግሞ ሀይሚን ለማጥመድ ነው ነገሩ። ሴራው እየተሰራ ያለው ቤተሰብ ከገባችሁ፣ አሁን እኛ የጨረቃ ፋሚሊዎች ቤተሰብ የምንወዳቸው ቡራ ጥፋተኛ ነው፣ ሀይሜ ጥፋተኛ ናት ብለን እነሱን መውቀስ ሳይሆን ያለብን ዳኒና ሶሲ ከህይወታቸው እንዲወጡ። ከዛ በኋላ እነሱ ከህይወታቸው ከወጡ በኋላ ቡራና ሀይሜ በጣም ቀላል ነው እነሱን ለማስታረቅ አንድ ለማድረግ በጣም ሲምፕልና ቀላል ነው ቤተሰብ። እዚህ ጋር አሁን እኛ ችግር እየፈጠረን ያለነው ምንድን ነው? ቡራ ጥፋተኛ ነው ብለን ስንፈርድ ምን ይሆናል? የሀይሜ ልቧ እንትን እያለ ይመጣል፣ እየደናደነ ይመጣል። ይገባችሁ አደለም? ስለዚህ ሶሲና ዳኒ ክፍተት አገኙ ማለት ነው። ትናንትና አይታችሁ ከሆነ ማለት ነው ስወድሽ ይላል። እንደው ከግንድ ጋር ያዋድህ ሌላ ምንም ልል አልችልም። እኔ ጨጓራይን የተላጠው የምሬን ነው የምላችሁ። ያልተበላሽ ጸጉር ሲያስተካክል ልብሷን ሲነካካ ሀይሚዬ ስወድሽ፣ በአንቺ የሚጨክል ልብ የለኝም፣ ፈለግሽበት ጥሪኝ እመጣለሁ። ብዙ ነገሮችን ሲጠቀም ብዙ ነገሮችን ሲያረግ ነበረ። አሁን ደግሞ ምን ይላል? ኮሚኒቲው ላይ ከዚህ በፊትም አይቻለሁ፣ እገልሃለሁ ሲለ ቡራ ማለት ነው። አሁን ደግሞ ማረግ የምፈልገውን ነገር ከማረግ መቸ ማከለክለኝም ማን ነው የልብ ልብ የሰጠህ ማን ነው የዚህን ያህል በርታ ጠንክር ብሎ እንትን ያለ ማለት ሀይሚን ለመሳብ ሀይሚን ለራሱ ለማድረግ የሚያደርገው ጥረት ይሄ ደግሞ አይታችሁ ከሆነ ሶሻል ሚዲያ ላይ ወይም ቪዲዮዋቸውን አይታችሁ ከሆነ ማለት ነው። በአንድ ቀን ወይም በአራ ሰዓት የመጀመሪያ የነሀይ ከነሀይሚ ጋር የሰራው ቪዲዮ ነው ከመቶ ሺህ በላይ እየታየለት ገባችሁ፣ አደለ። አንደኛ ሰው ይቀናባችኋል። በሰው ዘንድ ስትወደዱ፣ ሰው በጣም ሲያገናችሁ፣ ሰው ሲወዳችሁ፣ ሰው ይቀናባችኋል። ገባችሁ። ስለዚህ እዚህ ህይወት ውስጥ ወይንም እዚህ ነገር ውስጥ የገቡበት ወይንም በቅናት ተነሳስተው ነው ወይ ደግሞ ሶሲ የምርም ቡራን ትፈልገዋለች ገባ ያቀፋችሁ አደለም? አሁን እኔ ለጨረቃ ፋሚሎች ማስተላለፍ የምፈልገው ነገር ምንድን ነው ካላችሁ፣ እዚህ ጋር ሀይሜ ጥፋተኛ ነው አትቡራ ጥፋተኛ ነው የምንለውን ነገር እንተው። ና ሶሲና ዳኔ ከህይወታቸው እንዲወጡ ከዚህ በኋላ በጭራሽ ገና ነገሮችን እያሰፋ እያመቻቸ ነው። ገባችሁ አደለም? ምንድነው ዳኔ ትናንት የተናገረው ሰምታችኋላ? ሶሲና ቡራ የሚያደርጉት ነገር አለ አንቺ ማታቂው ነገር እያለ ለሀይሚ ጭንቅላቷን ሲሞላው ነበረ ማለት በክፉ ነገር ጥሩ ባልሆኑ ነገሮች ጭንቅላቷን እየሞላ ነበረ። ያንን የተናገረበት ምክንያት ያው እቅዳቸውን ያቅዳሉ። ሶሲ ከቡራ ጋር የሆነ ነገር ታደርጋለች፣ ቪዲዮ ወይም ፎቶ ይያዛል፣ ከዛ ሀይሚ ጋ ይደርሳል ማለት ነው። ገባችሁ? እነዚህ ሁለቱ እየተመካከሩ ነው። እዚህ ጋር ምንድን ነው ሀይሚና ቡራ በቃ አልነቁም ገና። ቡራ የምር ልቡም አይኑም ያለው እኮ ሀይሚ ጋር ነው፣ ትናንትና የታችሁ ከሆነው ማለት ነው። ሲጀመር ዳኒ ሀይሚን ይዞ መሄድ አልነበረበትም፣ ቡራም ደግሞ ሶሲን ይዞ መሄድ አልነበረበትም። መቀየር ራሱ አልነበረባቸውም። እና እዚህ ጋር ነገሩን እኛ ማጥበብ ነው ያለብን አሁን በዚህ ሰዓት ማለት ነው ያው ታውቃላችሁ የቡራ ወንድሞችም መልክታቸውን አስተላልፈው ነበረ። ግን ሀብ ማለት ነው ሲናገር ነበረ። ቡራ እኮ በአገጩ ብትመታው እኮ ወደ ምድር የሚወርድ ሰው ነው አንድ ክንድ ነው፣ አጭር ነው እያለ ነበር። ና እዚህ ጋር ከድብድብ በላይ ግን እነሱ ከህይወታቸው ወጥተው ሶሲና ዳኒ ከህይወታቸው ወጥተው ሀይሚና ቡራ አንድ እንዲሆኑ ነው የምንፈልገው። ገባችሁ አደለ? እኔ ተደባድበው እስር ቤት እንዲገባ ወይንም ወንጀለኛ እንዲሆን ቡራ አልፈልግም። እንደገና ደግሞ ስብዕና አለው የሙሽዬ ልጅ ነው። ገባች አደለ? የሰው ልጅ ስብዕና ሲኖረው ኃላፊነት ሲሰማው ሰው ሰው፣ በቃ ሰው፣ ሁሉም ሰው እኮ ሰው ስለሆነ ሰው አይደለም። ገባችሁ ቤተሰቦቼ፣ እንደ ሰው የሚያስብ ሰው ነው ሰው የሚባለው። ከምርም ማለት ነው እና ሀይሜ ጋርና ቦራ ጋር የዋህነት ይበዛል፣ የዋህነት አለባቸው። ሀይሜም ደግሞ ያን ነገር እያለች ያለችው ያን ነገር እየተናገረች ያለችው ኃላፊነት ስለተሰማት ነው ገባቸዋ። ስለዚህ ከዚህ በኋላ ቦራ ጥፋተኛ ሀይሜ ጥፋተኛ የምንለውን እንተውና ማለት ወጣ ያለ ነገር ቡራም ሆነ ሀይሚ ሲናገሩ ሲያደርጉ ካየን እንቆጣለን። ወደ ነበሩበት እንዲመለሱ አስተያየት እንሰጥበታለን። ስለሚመለከቱት ቤተሰብ ኬ ያዩታል። ሁሉንም ቪዲዮ ይመለከቱታል። የምትሬ ነው የምላችሁ። ፎቶቸው ተለጥፎ ስማቸው ታክስ ሲደረግ መጥተው ያዩታል። እናንተም ኮሜንት ላይ ማለት ምክር አዘል አስቀምጡላቸው። ገባችሁ አይደለም? እና እዚህ ጋር ሀይሚና ቡራ በሻም አይለያዩም። አንተ ደግሞ ማድረግ ያፈለግከውን ነገር እኛ አስቀድመን ገና አውቀንዋል። ገና ትናንትና ሀይሚን ለመንካት ስትሞክር፣ ሀይሚን ለማማል ስትሞክር አንተ አንድ ክንድነህ። ስትጀምር ከቡራ ምንም እንትን ያለህ ነገር የለም። ገባህ አይደለም? የተለየ ነገር የለም። ቡራ ይበልጥሃል እንጂ ይቦኑ ሰሃል አንተ አትቦኑ ሰውም እና እሷን ለማማለል እሷን ለመንከባከብ ሲሞክር ሶሲም ደግሞ ተመሳሳይ በዛው ቡራ ላይ እንደዛ ስታረግ፣ አንዳንድ ነገሮችን ስታረግ እኔ መጀመሪያ ገና ይሄ ነገር ሴራ ነው ብያሰብ ኩት ሶሲ ሀይሚ ሰደበች ብላ ያንን ቴክስቱን ስታሳይ ነው። ገባችሁ አደለ? ምንም እንኳን ብሰድባት ተናዳ እንኳን ብሰድባት ኮቨር ማድረግ መሸፈን የምትወዳት ጓደኛዋ ከሆነ ቡራም ጓደኛዋ ከሆነ መሸፈን ትችል ነበር። ግን ያን ነገር አላደረገችም። ለምን ሁለቱ ሁለቱ እንዲለያዩ ስለፈለጉ አሁን ዳኒና ሶሲ እየሰሩ ያሉትኝ በቃ እንደዛ ነው፣ ቤተሰቦች እኔ እንዳየሁት እንደተረዳሁ። ገባችሁ አይደለን? እዚህ ጋር ደግሞ ሀይሚጋ ስመጣላችሁ አንድ ጥርጣሬ ያደረብኝ ስቶሪዋ ላይ ያደረገችው ነገር ሚስጥርህን ለራስ ብቻ ያዝ ነው አይደል የሚለው ሀይሚጌ ታውቃላችሁ ብዙ ጊዜ ስማርት ናት በጣም አረቃ የምታስብ ልጅ ናትኝ ምንም እንኳን በፕራንኩ ብትናደድ ምንም እንኳን ቢደብራትም ነገር ግን አሁን እየሰራችው ያለችው ይመስለኛል ቤተሰቦች መቼም ዳንያን ነገር ሲያደርግ ሳይገባት ቀርቶ አይደለም ለእሷ ብዙ ነገር ሲናገር ሳይገባት ቀርቶ አይደለም እና እያንዳንዱ ሚስጥር በውስጡ ይዛ የሶሲልና የዳኒን ነገር ለቡራ እንዲታየው እንዲገለጽለት እየሰራች ይመስለኛል ቤተሰቦች እኔ እንዳየሁትና ስቶሪዋ ላይ ከምታደረጋቸው አንጻር ስቶሪ ላይ በነገራችን ላይ ማንኛውም ሰው ፖስት ሲያደረግ ወይም ሜንሽን ሲያደረግ ውስጡ የተሰማውን ነገር ነው በቃ ማለት ለወዳጅ ብንነግረውም ሌላ ወዳጅ ስላለው ለሌላ ወዳጅ ነግርብሃል ስለዚህ በወድ ይዘ በውስጥ ይዘ ቀጥል ተጓዝ ነው ነገሩ የፖስት ያደረገች ና ሀይምዬ እውነት እንደዛ ከሆነ እኔ ደስ ይለኛል፣ ከምታስቡት በላይ ማለት የውስጧን በውስጧ ችላ የሚደረጉትን የሚባሉትን ነገር ሁሉ ችላ ሜቢ የሶሲንና የዳኒን ስራ ቡራ እንዲገለጽለት ማለት። አንዳንድ ጊዜ እኮ ጓደኞቻችን በጣም ምርጥ የሆኑና እንዴት ብዬ ልንገራችሁ፣ ውሃ አይንካችሁ እንዴ ነው አፈራ አይንካችሁ የሚል እንክብካቤ ይንከባከቡንና ልክ በቃ የራሳችን ጓደኞች ናቸው፣ በጣም የሚወዱን ብለን ስናስብ የሆነ ክፍተ ሲያገኙ በዛ በአፈር ቅብር አድርገው የሚደፍኑ ሰዎች አሉ አይደለ እንደዛ ስለሆነ ሜቢ ያ ነገር አይኑ ተገልጾ እንዲታየው እየሰራች ይመስለኛል። ቤተሰቦችን ለማኑም በሌላ ቪዲዮ እንገናኛለን። ኮሜንት ማድረጋችሁ እንዳረሱ ባይ